ዛሬ ጦርነቱ ይፋ ይሆናል። እንግዲህ ነፂ ትላንትናው ዕለት አብርሃም ወደ አዲስ አበባ እንደገባች አይተን ነበር። ዛሬ ደግሞ ከአብርሃም ጋር ተገናኝተዋል። ያው ብቻቸው አብርሃምና ነፂ ብቻ ነው የመጡት። ከሩታም ጋር ይመጣሉ የሚለውን ማታ አብረን የምና ይሆናል። ያው ከሩታ ጋር ከመጡ ሩታዬ ያች የተለመደችዋ ጥፊ የለችም አንዴ ታቀምሽልኛለሽ በአንቺ ስም በእኔም ስም ደግሞ አንዴ ተጨምርልሽ ተደምሮ ሁለት ጥፊ ለነፂ ታቀምሽልኛለሽ ማለት ነው። ሰላም ሰላም ሰላም ሰላም። ውድና የተከበራችሁ የኔ የአቤትዩ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በእያላችሁበት ሀገር ውስጥም ከሀገር ውጭም በሰሜንም በደቡብም በምስራ በምዕራብ ሁላችሁም በያላችሁ በት ሰላማችሁ ዛለች። እንግዲህ ዛሬ ተመልሼ በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ። ያው ምንድነው በምን ሐሳብ ላይ መጣሁ ልትሉ ትችላላችሁ። እንግዲህ ነፂ ትናንትና ወደ አዲስ አበባ ተነስታ አሄዳለሁ ምናምን ብለው ብላ ቡሪኬና ክያ የሚባሉ ሁለት እንትኖች ሸኙ ሸኝተዋት ነበር፣ ነፂን ወደ አዲስ አበባ ማለት ነው። እና ነፂ እውነትም ወደ አዲስ አበባ ገብታ አብርሃምና ነፂ ተገናኝተዋል። የሆነ የኮሚኒቲ ፖስት ለቀውልን ነበር እና ዛሬ ማታ አብርሃምና ነፂ እውነታውን ይናገራሉ ማለት ነው። እውነታው ዛሬ ወጥቶ ሁሉ ነገር እዚ ጋር የሚያበቃ ይመስለኛል። ግን አብርሃምና ነፂ ብቻቸው ነው የሚገናኙት ወይስ ከሩታ ሩታዬም ባለችበት ነው የሚገናኙት የሚለውን ምንም የምናቀው ነገር የለም። ያው ነፂ ሩታዬም ካለች ሩታ ከተገናኘች ሩታዬ አለች ያደ ያቸው አንዴ ታቀምሽልኛለሽ በአንቺ ስም አንዴ በእኔ ስም ደግሞ አንዴት ደግሚልኛለሽ ማለት ነው። በአጠቃላይ ስንት ጥፊ ይሆናል? ሁለት ጥፊ እና ብቻ ፋሚሊ ማታ ብዙ የሚወጡ ጉዶች አሉ። እውነቱን ይናገራል። ጦርነቱም እዚህ ጋር ያበቃል። ሩታና አብርሃምም ኑሯቸውን ትዳራቸው በሰላም የሚቀጥሉ ይመስለኛል። ከዚህ በኋላ እንግዲህ ከነፂ ነፂና አብርሃም ከዚህ በፊት ያለውን ነገር ምን እንደነበራቸው ምናምን ዛሬ ሁሉም ነገር አብርሃምና ነፂ እውነቱን ተናግረው ነፂም ቦታዋን ትይዛለች። አብርሃምና ሩታ ያላቸውን ቦታቸውን አውቀው በስን ስርዓት ኑሯቸውን እንደሚቀጥሉ ተስፋ እናደርጋለን። ያ ሁሉ ነገር እዚህ ጋር በቃል። ማታ ግን የእውነት አብርሃም እኔ የእውነት በጣም በእሱ ቪዲዮ አልሰራሁበትን ቀደም ብዬ ነፂ ወደ አዲስ አበባ መሄዷ ነበር ቪዲዮ የሰራሁትና እንዲህ አብርሃም የእውነት እኔ አብርሃም አሁን ላይ ጥፋተኛ እንዳውም የማታ ቪዲዮ ካየው በኋላ ምኑ ጋር ነው ጥፋቱ ብዬ ራሴን እስከወቅስውላ ደርሽ ያለው እንዴ በቃ ተናገረ። ሁሉንም መናገር ያለበትን ሩታ ማመን ያለበትና ማመን የሌለባትን ነገር ሁሉንም ነገር ተናገራት። በቃ ለሁሉም መልስ ይሆናል ብሎ እውነትም ሰው ነገሮች ሲደራረቡበት ለሁሉም መልስ ተሰጥቶ አይቻልም። በትንሹም በትልቁም ነገር ለሱ መልስ መሰጠት አይቻልም። ሁሉንም ለሁሉም አንዴ አጠራቅሞ ማታ እንዴ፣ ያቺ የተናገረች ውቅኔ የእውነት ኔ በጣም እስካሁን ከአይምሮ ያጠፋም ውሾች መኪና ምናምን የነ የሆነ ሰውን ሸከሸካቸው የእውነት ረመረማቸው። በቃ ምን ልበላቸው አብርሃም የእውነት ትለያለህ ትለያለህ። እና ሁሉንም ተናግራችሁ፣ እውነት ነው። ሁሉንም ተናግራችሁ አትችሉም። የከፋ ነገር ሲመጣ ወይም ደግሞ ህይወታችሁን አደጋ ላይ የሚጥለው ነገር ከሆነ እውነት ነው መናገር አለባችሁ፣ እንጂ ለሁሉም ነገር ተነግሮ መልስ አይሰጥም፣ አይቻልም። ሁሉንም ለሁሉም ሰው መልስ መስጠት የሚከብድ ነገር ነው። እና ፋሚሊ ዛሬ ማታ ምን እንደሚፈጠር ማጋ እውነት እንዳለ እውነቱ ማጋ እንደሆነ ማን ስህተት እንደሆነ አሁን ላይ ማን ከማን ጋር አንድ ላይ መሆን እንዳለባቸው ማታ እምናይ በአብሬጅ ቲዩብ የሚለቀቅ ወይም በነጭ በማን እንደሚለቀቅ ግን አናውቅም። አሁን የኮሚኒቲ ፎቶ ላይ በማን ምስራቸው የተለቀቀው አብርሃም ቲዩብ የሚለቀቅ ማታ በሚለቀቀው ቪዲዮ ምን እንደሆነ ሁላችንም ያኔ እናያለን። እኔም የራሴን ሀሳብ አስተያየት እየተሰማኝን አይቼ ወደ እናንተ እመጣላችኋለሁ ማለት ነው። ይህንን ቪዲዮ ከወደዳችሁት ነው ላይክ ማድረጋችሁ እንዳትሰ እንዲሁም ለዚህ ቻናል ለዚህ ቤተ አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ተቀላቀሉን። ማታ በሚለቀቀው ቪዲዮ እንገናኛለን። ሁላችሁም በያላችሁበት ሰላማችሁ ይብዛለኝ። እወዳችኋለሁ። ይመሻል።